የሚያደርጉትን አውቁምና አባቱ ይቅር በላቸው። እሱን ታምኜ ወጣለው፣ እሱን ታምኜ ገባለው። ድብቅ ሰራዊት አለው። ለእኔ ለእኛ ብሎ ህይወቱን ለሰዋው፣ ለእኛ ብሎ ለተሰቀለው፣ ለእኛ ብሎ ለተገረፈው፣ ብዙ መከራና ስቃይ ላየው ለጌታችን ለኢየሱስ ክርስቶስ የስቅለት በዓል እንኳን አደረሳችሁ። እግዚአብሔር አምላክ አገራችንን ሰላም ያደርግልን፣ እኛንም በያለንበት ሰላም ያደርገን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሰው ዘር በሙሉ በሙላው ዓለም የምትገኙ ሰላማችሁ ይብዛልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። እሱም እንግዲህ ዛሬ ሁላችንም የኦርቶዶክስ እምነት ተከታይ የሆንን በሙሉ ዛሬ የጌታችን የኢየሱስ ክርስቶስ የስቅለት በዓል መሆኑን እናውቃለን። በዓላችንም ነው። እንግዲህ እግዚአብሔር ይመስገን፣ ለዚህ ሰዓት፣ ለዚች ደቂቃ፣ ለዚች ቀን ላደረሰን እግዚአብሔር ስሙ የተመሰገነ ይሁን፣ አሜን። እንዴት ናችሁልኝ? ያለው እግዚአብሔር ይመስገን፣ ሰላም ነኝ። እንኳን አደረሳችሁ እያልኩኝ መጥቻለሁ ማለት ነው። ሁላችሁም ይችን ቪዲዮ ስትጀምሩ አጭር ናት። እኔም ጠፍቻለሁ ስላልተመቸኝ፣ ግን እስኪ ሁላችሁም ላይክ፣ ሼር እያደረጋችሁ ቤተሰብ አግዙኝ ማለት ነው። ትንሽ አልተመቻችልኝ ሆኖ የጠፋሁት እና ሁላችሁም በያላችሁበት ሰላም ሆኑልኝ። እንግዲህ ጌታችን ኢየሱስ ክርስቶስ ሲሰቀል፣ ሲገረፍ ብዙ መከራና ስቃይ ሲያይ የሚያደርጉትን አያውቁትም እና ይቅር በላቸው ነው ያለው። እና እንግዲህ ላጠፋ ነው፣ ጥፋት ለሰራ ነው ሀጢት እሱ ብዙ ዋጋ ከፍሎ እኛ በህይወት እንድንቆይ እኛ እስትንፋስ እንዲኖረን፣ እሱ ግን ህይወቱን አሳልፎ ለእኛ ብሎ ብዙ መከራና ስቃይን አሳልፎ በሚስማር ባለንጋ ተገርፎ የተሰቀለበት ቀን ስለሆነ ለዚች ቀን ለመድረሳችን እግዚአብሔር ይመስገን። አሁንም ወደፊትም እሱ ይጠብቀን እሱ ፈቃዱ ይሁንልን ማለት ነው። በያለንበት ሁላችንንም ይጠብቀን ጠብቆ ለቀጣይ ዓመትም በሰላም ያድርሰን። እንግዲህ መጮ ዛሬ ስቅለት ነው፣ ከነገ ወዲያ ፋሲካ ነው እያለ ይቀጥላል። ዳግሚያ ተንሳ ያለ ሁላችሁንም እንኳን አደረሳችሁ ብያለውኝ ክርስቲያን እህት ወንድሞቼ ለዚህ ቀን ለመድረሳችን ፈጣሪን እናመስግን። ሁሌም ከጥፋታችን እየተማር ከፈጣሪ ምሕረትን እየጠየቅን ከፈጣሪያችን ጋር የምንገናኝበት ጾም የምንገናኝበት ቀን ይሁንልን። ምክንያቱም ለፍቅር ነው መስዋዕት የከፈለው ጌታችን ኢየሱስ ክርስቶስ የተሰቀለው የተገረፈው እኛን ላለማጣት እሱ ህይወቱን ሰውቶ እኛን ግን በህይወት ማቆየት ነው። ይህ ምንድን ነው ትልቁ ዋጋ የተከፈለው ለእኛ ነው። እሱ ሙቶ እኛን ላኖረን እኛ ደግሞ ከሱ ፍቅርን እና ክብርን ብንማር ጥሩ ነው። ምክንያቱም የሰው ልጅ ፍቅር ካለው ከማንም ጋር ይኖራል። ፍቅር ከሌለ ግን ከንቱ ነው። ፈጣሪ ሀገራችንንም ሰላም አድርጎልን እኛንም ሰላም አድርጎን በጠብ ሳይሆን፣ በዘረኝነት በመከፋፈል ሳይሆን፣ በአንድነት ቀሪ ዘመናችንን እንድንኖር አገራችን ሰላም እንድትሆን እግዚአብሔር ይርዳን። ሁላችንም በየሃይማኖታችን ክርስቲያንም፣ ሙስሊምም ማንኛውም የተለያየ እምነት ያለው ሰው በሙሉ ወደ ፈጣሪው እንዲጸልይ ፈጣሪን በጾለት እንዲጠይቅ ምክንያቱም እግዚአብሔር አምላክ እንግዲህ ዋጋ ከፍሎልናል። ዋጋ የከፈለው ለፍቅር ነው እና ሁላችንንም እንግዲህ ለጸብ ሳይሆን ልባችንን አንጽተን ለፍቅር እንድንቆም እግዚአብሔር ይርዳን። ጾማችንንም ይቀበለን። ከፈጣሪ ጋር የምንታረቅበት ከፈጣሪ ጋር የምንገናኝበት ጾም ይሆንልን እንግዲህ ሁለት ወር ጾመን ለዚሽ ቀን ደርሰናል። ክብርና ምስጋና ለሱ ይሁን። አሁንም ወደፊት እንኖራለን እንደ ቸርነቱ ማለት ነው። ሁላችሁም ይችን ቪዲዮ እያያችሁ ሼር ላይክ ያደረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። አብረን እንቆያለን እንግዲህ ገባ ገባ እያላችሁ አበረታቱ። ምክንያቱም ትልቁ ሳይሆን ትንሹ ነው ማየት ትንሹን ካላየን ትልቁ ላይ መድረስ ስለማንችል ማለት ነው። ስለዚህ ትልልቆቹን ሳይሆን እኛንም እዩን፣ እኛንም አዳምጡን፣ አግዙን በምትችሉን አቅም በምትችሉት አቅም ማለት ነው። መተጋገዝ፣ መረዳዳት የሀገራችን ባህላችን ነው። አሁን እኛ የደረስንበት ጊዜ በዘረኝነት ወይም ደግሞ አላል ይሄ መከፋፈል ነገር ፍቅር ማጣት፣ አንድነት መጥፋት አለ። ግን የሚጠቅመን ለእኛ አንድነት ነው ፍቅር መሆን አንድ መሆን ለኛ የሚጠቅመን እንጂ ይሄ ዝም ብሎ አልባልታ ወይም ደግሞ ሀሜት ወይም መከፋፈል ምንም አይሰራልንም። እኛ እርስ በራሳችን ሰው በመሆናችን ብቻ ተዋደን ተፋቅረን ተከባብረን ልንኖር ይገባናል። አንዱ ከአንዱ የምር እንጃ አንዳንዴ የሰው ልጅ ከሞት አይቀርም፣ እንደምን ሞት እያወቅን ለምን ሰው እንበድላለን? ለምን ሰው እናስቀይማለን? እላለሁኝ። ግን ሰይጣን መጥፎ ነው በእርግጥ አንዳንድ ጊዜ ክፍተት ስትፈጥሩ በዛ መሀል ሰይጣን ያነሳሳና፣ ከፈጣሪ ስንርቅ ነው ከሰው ጋር የምንጣለው፣ ከራሳችን ጋር የምንጣለው። ከፈጣሪ ስንርቅ ከብዙ ነገር ነው የምንርቀው ማለት ነው። ስለዚህ ወደ ፈጣሪ መቅረብ፣ ፈጣሪን በጸሎት መጠየቅ፣ ሁሉንም ነገር በትዕግስት ማድረግ ነው እና ውድ የሀገሬ ልጆች በያላችሁበት እንግዲህ መልካም ዓመት ባል ብያለሁኝ እንዲሁም ሙስሊም እህት ወንድሞቼ ሌላ እምነት አማኝ እህት ወንድሞቼ በያላችሁበት ሰላማችሁ ይብዛልኝ። ምክንያቱም ሰው ሰው በመሆኑ ብቻ ሊወደድ ሊከበር የሚገባው ፍጡር ነው። እግዚአብሔር አምላክ ሲፈጥር በአካሉ በአምሳሉ ሲፈጥረን ሁላችንንም እኮ ነው የፈጠረን። በዘር በሃይማኖት ልንለያይ እንችላለን፣ ግን ሰው ሰው ነው። ስለዚህ በምንም አንለያይም። እጅ ለእጅ ተያይዘን ወደፊት እንጓዛለን ማለት ነው። እና በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ስቅለት ነው፣ ከነገ ወዲያ ፋሲካ ነው። ሰሞኑን አመት ባላችን ነው። እግዚአብሔር ይመስገን ለዚህ ላደረሰን። እያን እንግዲህ ባሉ የሰላም የደስታ የፍቅር የአንድነት እንዲሆንልን እየተመኘሁኝ ይችን አጭር ቪዲዮ እንግዲህ አጋርቻችኋለሁ። ያው በእርግጥ አልተመቸኝም፣ ጠፍቻለሁ። ዋቅለው ሁላችሁም እንደምትረዱኝ ተስፋ አደርጋለሁ። አመጣለሁ ትንሽ ጊዜ ቢዚ ሁኜ ነው። እና ውዶች እንደተለመደው ትብብራችሁን አትንፈጉኝ ማለት ነው። ጠፍታለች ብላችሁ እመጣለው፣ እንገናኛለን እንደድሮን እመለሳለሁኝ ማለት ነው። እና ሰላማችሁ ይብዛልኝ። ውድ ሀገሬ ልጆች በያላችሁበት እንግዲህ ሀገራችንን ሰላም አድርጎ እኛንም ደግሞ በስደት ያለነውን መልሶን በሀገራችሁ ያሉትንም በጤና ጠብቆልን በሰላም ከቤተሰቦቻችን ጋር ተገናኝተን በሰላም አንድ ላይ ደግሞ ቀጣይ ዓመትን ከቤተሰቦቻችን በሀገራችን እንድናከብር እግዚአብሔር ፈቃዱ ይሁንልን። አገራችን ካለችበት ምጥ ካለችበት ችግር ነፃ ወጥታ ሰላሟን አግኝታ ሕዝቦቿ እንደ ልባቸው ወጥተው እንደ ልባቸው ገብተው እንደ ድሯቸው እንደ እናት አባቶቻችን እንደ አያቶቻችን እንደ ድሮ በአንድነት እንድንኖር አሁንም እግዚአብሔር ፈቃዱ ይሁንልን ነው የምለው። ሁላችንም በጸሎት እንትጋ፣ ጸሎት እያደረግን እግዚአብሔርን እንጠይቅ። ምክንያቱም እኛ ከፈጣሪ ስለራቅን ኃጢአታችን ስለበዛ ነው ይሄ ሁሉ መከራና ስቃይ። እንግዲህ ሀገራችንም እንደምታየዋት ያለው ነፃነት ብዙ የለም፣ ሰላም የለም። እና የሀገራችንንም ሰላም ይመልስልን። እኛ በጸሎት ስንተጋ፣ እኛ ስንበረታ፣ ደካሞች ስለሆንን እኮ ነው ደካሞች ባንሆን ሁላችንም በየሃይማኖታችን ብንጸልይ ፍቅር ያሸንፋል። እና ይህን የገባ መንፈስ እናስወጣለን ማለት ነው እና አንድንሆን